በሰማይ ላይ ደመና የሚባል ነገር የለም። ኩልል ያለ የጠራ ሰማይ ነው። የቀኑ ሙቀት ሰውነት ይወብቃል፣ የሌሊቱ ቅዝቃዜ ደግሞ አጥንት ይቆረጥማል። የተፈጥሮ አየር መዛባት። የዜና ማሰራጫዎችና ጋዜጦች በተፈጥሮ አየር መዛባት ምክንያት በአንዳንድ አካባቢዎች የገባውን ድርቅ ለሕዝቡ በማሳወቅ ጠዋት ማታ ይወተውታሉ። በድርቅ ለተጎዱት ወገኖቻችን በአስቸኳይ ድረሱላቸው የሚለው ሀገር አቀፍ ጥሪ የሁሉንም አእምሮ ቀስፎ ይዞታል። እርዳታ ከሀገር ውስጥም ሆነ ከሀገር ውጭ በድርቅ ወደ ተጎዱት አካባቢዎች በአፋጣኝ በመጎረፍ ላይ ነው። ስዩም አክሊሉ አእምሮው በድርቅ ወደ ተጎዱት ወገኖቹ ቢያተኩርም የጎረቤቱ ሁኔታም ተጨማሪ ሀሳብና ጭንቀት ሆኖታል። ከስራ ቦታ ወደ ቤት ተመልሶ ገና ከመግባቱ ወይንሽት፣ ክፍሎም ከአስመራ አልመጣም ሲል ጠየቃት። መጥቷል ስትል ቀዝቀዝ ያለ መልስ ሰጠችው። እንዴት ሆኖ መጣ? አላገኛትም። አሁን ታዲያ ወዴት ሄደ? ወደ የት እንደሚሄድ እንጃ ወጥቶ ነው የሄደው ያው ሊያጠያይቅ ይሆናል ከአሁን በኋላ ባይደክም ጥሩ ነው አውቆ የተሸሸገ ሲጠሩት ወይ አይልም ይባላል ስለዚህ አርፎ መቀመጥ አለበት ዛሬ ሳሳዘነኝ እንዴ የምትቆርጥና የምትጨክን አልመሰለችኝም ነበር እንድትቆርጥና እንድትጨክን ያደፋፈርሻት አንቺ ነሽ። እሷስ እንግዲያው የተለሳለሰች ነበረች እንደዚህ አትበለኝ እኔ ያላደፋፈርኳት እንድትቆርጥና እንድትጨክን ያደረጋት የገዛ ባሏ ነው ምን አንተ ይሄን ነገር ደጋገምከው! የሱ ያሽሙር ንግግር ይበቃኛል እስካሏ አልኩበት ድረስ ግን ያሻውም ቢል ግድ የለኝም አንተ ግን ተወኝ ስትል በመከፋት መልክ አስጠነቀቀችው ጻድቅ በርሄ በመጀመሪያ የጠፋችለት የሰፈሩ ሰው ሲሰማ እስከዚህም አልተደነቀም ነበር አንዳንዶቹ እንዲያውም ጎሽ ደግ አደረገች ትንሽ ይቅመ ሰው ነበር ያሉት በተረፈ በመጥፋቷ በኩል ይህን ያህል ትኩረት ያደረገ ሰው አልነበረም ወይን እሸት ሳትቀር ስትልከሰከስ እንዳያገኛት እንጂ ዛሬው እንደ ወጣት ነበር ያለችው። ሌላው ቢቀር በልጆቿ በተለይም በቹቹ ትጨክናለች ብሎ የገመተ ሰው አልነበረም። ቀናት ወደ ሳምንታት፣ ሳምንታት ወደ ወራት በተሸጋገሩ ቁጥር የክፍሎን ብስጭትና ጭንቀትም እየጨመረ ይሄድ ጀመር። ልብስ ጥሎ መሄድ ነው የቀረው። ቢወጣ ቢገባ ሊያገኛት አልቻለም። ከዚህ በኋላ ነበር ጎረቤት ሁሉ ያዘነለት። የጻድቅ ጠፍቶ መቅረትም ጭንቀቱ የእርሱ ብቻ ሳይሆን የሁሉም ሆነ። ዛሬም ቢሆን ከእንጀራ እናቷ አስመራ ሄዳ እንደሆነ ብለው ለሁለተኛ ጊዜ ደርሶ መመለሱ ነው። ግን አላገኛትም። የት ገባች? ምንስ በላት ይባላል። ደግሞ የሠራተኛይቱ መሄድ አይገርምም አለች ወይንሸት። ኩርፌዋ ሲለቃት ሄደች። ይቺ ደግሞ ምን ሆንኩኝ አለች እንጂ አባቷ ይህን ሆንኩኝስ አላለችም። እርሱ ከመምጣቱ ሄደች። አዝናለሁ። ምን አይነት ጣጣ ነው ባካችሁ አለ። የክፍሎም ችግር ከመጠን በላይ ተሰምቶት ከጣጣም ጣጣ፣ ኧረ ዛሬስ ስራ የገባሁትን ይነኝቴ መቼም ጦሶ አልለቀቀኝ። ሰራተኞቹም ማታ ገብተው ጠዋት ይሄዳሉ። ልጆቹም አውሬው ሆኑ። ሰብስቤ ያመጣኋቸው እንደሆነ ሾልኮው የሄዱና ከቤታቸው በር ተቆላልፎ መቀመጥ ነው። ከቹቹ አቅም እንኳን አልቀርበኝ አለኩ። እርሱ ታዲያ ውሎ ሲመጣ ከዚያ ፈዘው ሲያገኛቸው ያላስጠገኋቸውና ምናምን ያልሰጠኋቸው ነው የሚመስለው። ተፈጥሮ ሆኖብሽ ማድረግሽ ላይ ቅር መራር ያለሽ እንዴት ብለው ይቅረቡሽ? ልጅ ደግሞ ፊት ነው የሚያየው። ሳይቀርቡኝ ይቅሯ። ታዲያ በቁጣ መለሰችለት። ባዝናለሁ ክፉ አመል። ባልና ሚስቱ ሲነጋገሩ ክፍሎም ከውጭ ገባ። ክፍሎም እንደምን ዋልክ? እንኳን ደህና መጣ በማለት ከተቀመጠበት ተነስቶ እጅ ለእጅ ከተጨባበጡ በኋላ ሁለቱም ተቀመጡ። ትክት ብሎት በንዴት ጥላሸት መስሏል። እንዴት ሆነ ተመለስክ? ምንም ወሬ አላገኘህም? በጭራሽ፣ ብለው ራሱን ጭምር ነቅነቅ አድርጎ ሲጋራ አውጥቶ አቀጣጠለ። እንዲያው አንተን ይጎዱህና ያበሳጩህ መስሏቸው የእንጀራ እናቷ ከዘመድ ቤት ደብቀዋት ይሆን እንዴ? ይህንኑ በመጠራጠር ነበረ በድጋሚ የሄድኩት። ለእርሳቸው ሳልታይም ለሁለት ቀናት ተከታተልኩ። የለችው። እንዲያው ቢጨንቀኝ እንጂ ወደ እርሳቸው እንደማትሄድም እርግጠኛ ነኝ። ለማንኛውም አንተ ከእንግዲህ ወዲያ ከላይ ታች አትበል። ልጆቼ ብትል ራሱ አስብ፣ አትምጣ። ሰራተኛስ እንዴት ነው ክፍሎ አፈላልክ እንጂ ስትል፣ ወይን እሸት ፊቱን ይበልጥ አስከፋቸው። ታዲያ አንቺ ፈልጊልኝ እንጂ ወይን እሸት። ወይን እሸት እሽም እምቢም ሳትል ዝም አለችው። ወዲያውም ልጆቹ ልቡ ስለተሰቀለ እየተጠማዘዘ ወጥቶ ሄደ። ልጆቹን በር ላይ ኩችች ብለው አንገት ለአንገት ተቆላልፈው አገኛቸው። የእናት ትንፋሽ ርቋቸው ጥውልግ ብለው ዝም ቦሯቸዋል። ቹቹ ማሚ የሚል ጥያቄ አቀረበለት። አብረህት ደግሞ ዳቦ አለችው። ጭንቅ ጥበብ አለው። ቹቹን ብድግ አድርጎ ታቀፈና ከኪሱ ብር አውጥቶ አዝመራ፣ ሂጂና ዳቦ ገዝተሽ ነይ። ወዲያውም ያሬድን እሺ ጥሪው ሻይ እንዲያፈላላችሁ በማለት ትልቋን ልጁን አዟት ቹቹን እንደታቀፈ አብረህትን እየጎተተ ከቤት ገብቶ ተቀመጠ። ቤቱ ቀዝቀዝ ብሎ ሰው የሚኖርበት አይመስልም። ወና ሆና ሸተተው። የእርሱም ስሜት ሆነ ሆነ። ቹቹ ከጭኑ ላይ እንዳለ ራሱን እያከካ ያዛጋል። የአይኖቹ ቅንድቦቹም ስብር ብለው ፍዝዝ ብሏል። አባትየው አይኖቹን ወደ በሩ አቅጣጫ ተክሎ ተክዟል። ቹቹ ሲድቀሰቀስ ቆይቶ እንቅልፍ ወሰደው። አንገቱ ዝንፍል አለበት። አባትየው ጎንበስ ብሎ ሲያዩ ተኝቷል። ቀስ አድርጎ ይዞት ተነሳና መኝታ ቤት አስተኝቶ ሲመለስ አዝመራ ከተላከችበት መጣች። ሮጣ ስለነበር ትንፋሿ ፈጠን ፈጠን ይላል። ያሬ ደስ ያለም አጣሁት በቤት ውስጥ ለትንሽ ጊዜ ተንጎራደደና በያዝመራ የጋዝ ምድጃውን አቅርቢልኝ እኔና አንቺ ሻይ እናፈላለን አላትና በርከክ አለ አብረሃት ሻይ እስኪፈላ ድረስ አላቆያት ብሎ አንድ ዳቦ ይዛ እየገመጠች ከአባቷ አጠገብ ተቀመጠች አዝመራ ምድጃውን አቅርባለት ጉልበቶቿን አጠፍ አድርጋ ቁጢጥ አለች ክብሪት ጭሮ ክሮቹን ዙሪያውን አያያዘና ውሃ በበራድ አቅርቢ አላት ያዘዛትን ፈጽማ ካጠገቡ በመሆን ልትረዳው ቁጭ ብድግ ትላለች። የተጣደው የበራዱ ውሃ መፍለቅለቅ ሲጀምር ሻይ ቅጠሉን ጨመረና ክዳኑን መልሶ ከደነው። እንፋሎቱ ክዳኑን ሽቅብ ሽቅብ ገፋ ሲያደርገው ቆይቶ በመጨረሻ አስፈንጥሮ ጣለው። በበራዱ አፍ ዙሪያ የሻዩ ቅጠል ተዝረክርኳል፣ ክዳኑን መልሶ ሳይከድንቶ። ውሃው ሽቅብ ሽቅብ ቱግ ቱግ ይል ጀመር። አዝመራ፣ የሻይ ብርጭቆቹን አምጪ። የብርጭቆቹ መደርደሪያ ከቁመቷ በላይ ስለሆነባት በትንጠራራ አልደርስበት አለች። አባይ እኔ አልደርስበትም አለችው። ከመደርደሪያው ልጥፍ ብላ በእግሮቿ ጣቶች በመቆም በቀኝ እጇ በዳበሳ ብርጭቆቹን እየፈለገች፣ ቀና ብሎ አያት። እውነትም አልደረሰችበትም። እርሷን እርሷን እያየ ብድግ ብሎ አልፋለሁ ሲል የሻዩን በራድ በአፍጢሙ ከነበለው ከልጅቱ ላይ አብረህት። በፈላ ውሃ ተንገረገበች፣ ተንፈራፈረች በእጇ ይዛው የነበረው ዳቦ ተሽከረከረ። አባትየው ደመ ነፍሱን አነሳት። ወይን እሸት እየሮጠች ስትገባ ከደረቱ ልጥፍ አድርጎ ያባብላት ነበር። ምን ሆኖች? ምን አደረጋችኋት? በማለት በጥያቄ አጣደፈችው። እርሱ ግን መልስ አልሰጣትም። አዝመራ ምን አደረጋችኋት? አለቻት። ከአባትየው መልስ ስታጣ ጊዜ አዝመራ በድንጋጤ ከመደርደሪያ አጠገብ ቆማ ነበር። የፈላው ውሃ ፈሶባት ነው አለቻት። እጭ እንዲህ አባት ጉላ ድርስ ብለህ እንጂ ሁሉም ነገር አልቀረባቸውም ነበር። ነይ እስቴ እኔም ቤት ብላ ከእርሱ ላይ ወሰደቻት። አረ አረ ምን ተርፋለች እያለች ስታዳነቅ ስዩም ገባ። ምን ሆነች? በፈላው ኋላ አቃጠላት መሰለ። እስቲያት ብላ እግሯን እንደማንሳት አድርጋ ያሳየችው፣ ከጉልበቷ በታች ውሃ ቋጥሮ ተጉረብረቧል። ያዝናለሁ ምን ተርፋለች። በልተቀበላትና ወደ ክሊኒክ ይዘናትን ሂድ ብለው ትፈጥኖ ወጣ። ለምን ሚስት አገባ? ለምንስ ልጆች ወለድኩ? አለ ልጁን ታቅፎ የግቢውን በር ሲወጡ ምርር እያለ። ሚስት ማግባትህና ልጆች መውለድህ ስህተት አይደለም። ስህተቱ ቀደም ሲል ያንተ በቅጣ ለመሆን ነበር። አሁንም መታገስ አለብህ። በትንሹ በትልቁ አትብሰክሰክ። እንዴት ላድርጋቸው ታዲያ ስዩ የት ላድርሳቸው? የት ታደርሳቸው አለ። ዋ ታዲያ ምን ላድርጋቸው? ሠራተኞቹ ምን እንዳዩብኝ አላውቅም የጣሉኝ ይሄዳሉ። አልናገራቸው፣ የቤት ወጪ አል ከልክላቸው ደሞዛቸውን አልሰጥም አላልኩ። እንዴት ይሻለኛል? ክሊኒክ ደርሰው ሐኪሙ ውሃ ያቋጠረውን አፈራርጦ በአዮዲን ከጠራረገለት በኋላ የሆነ ፈሳሽ ነገር አፍስሶላት አንድ መርፌ ተወግታ በተከታታይም የሶስት ቀናት መርፌት አዞላት ተመለሱ። የጻድቀን ሰቆቃ ግን መቼ ሊገላገለው ነው? ክፍሎን በረከት የብቸኝነት ኑሮ አልለመደው ብሎ ይበሳጫል። ውሎ ሲመጣ ቤቱ ግቢው ሊበላው ያለ ይመስለዋል። በትንሹ በትልቁ ይብሰከሰካል። ፊቱ አይፈታም። ጧትም ማታም ትካዜ፣ መቁረጫ የሌለው ትካዜ። በዚህ ላይ ልጆቹ ልቡን ይሰቅሉታል። ችቹ ሲያለቅስ አብረሃት ትከተላለች። አዝመራና ያሬድ ብቻ ትንሽ ነፍስ ስላወቁ በለቅሶ ግራ አያጋቡትም። ብሶታቸውን ችግራቸውን የሚገልጹት አንገታቸውን ደፍተው በመተከዝ ነው። ይሄ ደግሞ የባሰውን ያስጨንቀዋል። ልጆች ደስ የሚሉ ሲጫወቱ ሲቦርቁ ነው። የአብረህት ቁስል ሽሯል። ነገር ግን አበላሽቷት ነው የሄደው። በቁስሉ ሳቢያ የእናት ናፍቆት ተጨምሮ ሽንቷንም ሆነ ሌላውን ነገር ከአልጋው ላይ መልቀቅ ነው ኑሮ። ጎምዝዞ ተንገሽግሿል። ስዩም ካጠገቡ አይለየውም። የተመናመነች ትዕግስቱ ላይ በምክር ሕይወት ይዘራለታል። መጠጥ ከዞረበት ስለማይዞር ፍቅራቸው እየጸና መጥቶ ከጉርብትና ወደ ጸኑ ጓደኝነት ተሸጋግረዋል። ዕለቱ ቅዳሜ ከሰዓት በኋላ ነበር። ስዩም ከቤቱ ሲወጣ ክፍሎም ከቤቱ በራፍ ከእንጨት ወንበር ላይ ተቀምጦ ሲጋራ ያጭሳል። ያሬድካ አጠገቡ አለ። ሲጋራውን ቡን ያደርግና ወደፊት ገፋ ገፋ ባደረገው ቁጥር ከጭሱ መውነን ጋር ሐሳቡም አብሮ ይበናል። እግሮቹን አቆላልፏቸዋል። አይኖቹ ርቆ ይመለከታሉ፤ ያረፉበት ነገር ግን የለም። ከስራ እንደመጡ ተገናኝተው ስለነበር ሳያነጋግረው ከመሃል ግቢው በመቆም የክፍሎም ትካዜ የተጋባበት ይመስል በሐሳብ ተዋጠ። የክፍሎም ሰላም ማጣት እርሱንም ሰላም ነስቶታል። ያጨሰው የነበረውን ሲጋራ ጣል አድርጎ ተነስቶ ወደ ቤት ውስጥ ገባ። ይህን ጊዜ ያሬድ የአባቱ ነገር ጠብቆ ሲጋራውን አንስቶ ሳብ ሲያደርጋት፣ አንተ ያሬድ ከማለቱ ስዩም አባትየው ከቤት ተንደርድሮ በመውጣት ብድግ አድርጎ መሬት ላይ አፈረጠው። ያሬድ እየተቅለበለበ ተንፈራፈረ። ክፍሎም ምን ማለት ነው ብሎ ስዩም ሮጦ አነቀው። ልቀቀኝ፣ ልቀቀኝ ስዩም በማለት ለመንጠቅ ታገለው። ግጥም አድርጎ ይዞት ስለነበር ያሬድ ሾልኮ አመለጠ። ይሄ ከንቱ የኔን እሱ ደግሞ ከዛሬው ሲጋራ አጫሽ ሊሆንልኝ በማለት ሆድ በተባሰ አይነት በንዴት ጥርሶቹን አፋጫቸው። እስቲ ብረድ፣ ምን ማለትህ ነው በማለት እየገፋ ወደ ቤት ይዞት ሄደ። ወይን እሸት የአሬድን ጩኸት ሰምታ ከቤት ወጥታ ነበርና እነርሱ ወደ እርሷ ሲሄዱ ወደ ቤት ገባች። ወይን እሸት እስቲ ሻያፊልን በል ተቀመጥ፣ ብለው ስዩም አስቀመጠው። ወይኔ ክፍሎም፣ ይህ ከንቱ ሲል ከተቀመጠ በኋላ እንደገና ገረሸበትና በመዳፉ ግንባሩን ጠበጠበ። የዘለቄታ መፍትሔ መፈለግ እንጂ ወይም ቢሆን የአሁኑ መናደድህ ምን ዋጋ አለው? እንዲያውም አይነ ካየ አቁልንገርህ የአሪድ ሲጋር ማጭስ የጀመረው ዛሬ አይደለም ቆይቷል። እናቲቱ ትዕግሥቷ አልቆ ከመጥፋት የደረሰችው ይሄ ሁሉ ተደራርቦባት ነው። ብዙ ጊዜ ግማሽ ግማሽ ሲጋራ ስትጥላ፣ ይህ ነበር አንዳንዶቹ እሳቱን እንኳን አታጠፋውም። ልጆቹ ሲጋራ ማጭስ የሚለምዱት ቁሬ ወይንም ቁራጭ ሲጋራ በመልቀም ነው። ቀስ እያሉም አስወጋኝ ማለት ይጀምራሉ። ክፍሎም፣ ስለ ሲጋራ ጎጅነት እኮ ብዙ ብዙ ተብሏል፣ ተጽፏል። በሱስ ያቅበዘብዛል፣ የሰውነትህን ጠረን ይለውጠዋል። በጤና በኩልም የሳምባ ነቀርሳ፣ የልብ ድካም ምናልባት አንጎልም በጢስ ሳይጠቁርና ሳይሻግት ይቀራል ብለ። ከሁሉ የበለጠ የሚገርመኝ ግን ሲጋራ አጫሽ ቁራሽ ዳቦ ሲያጣ ቁራሽ ሲጋራ ለማጣቱ ነው። እስቲ በዕለቱ ወደ ተከሰተው ወደ ያሬድ ጉዳይ እንመለስ። እንደነገርኩ ሲጋራ ማጨስ ከጀመረ ሰንብቷል። አንድ ቀን እንዲሁ አንተ ጥለህ ሄድከውን ቁራጭ ሲጋራ አንስቶ ሲያጨስ እናቱ የያዘችውና ወደ እኔ ያመጣችው፣ የታገኘኸው ብዬ ስጠይቀው አባዬ የጣለውን ቁሬ አንስቼ ነው ያለኝ። ታዲያ በልጅህ ምን አፈራረደ? የአንተን የአባቱን ሙያና ተግባር ነው የወረሰው! ጎጂ መሆኑን ከተገነዘብክ አንተ እያጭስክ ለምን ታሳየዋለ? ካልሆነ ጎጅነቱን እንዴት መረዳት ይችላል? እረ ለመሆኑ አንተ ሲጋራ ማጭስ እንዴት ለመድክ? እስቲ ካንተ እንነሳና መፍትሄ እንፈልግለት። ክፍሎም ከንዴቱ በረድ ብለው በእርጋታ ሲያዳምጠው ነበር። ዋ ይገርምሃል፣ አንድ ነገር ካላተኮርክበት በስተቀር ጎጂም ቢሆን ጎጅነቱ ጎልቶ አይታየም። ሲጋራ ማጨስ እኔን እንደሚጎዳኝ ባውቅም ልጄ የኔን ቁራጭ ሲጋራ እየተከታተለ ይለቅማል የሚል ሀሳብ አልነበረኝ። የኔም ማለማመድ ከእርሶ የተለየ አልነበርም። ልዩነት ቢኖረው የእርሱ ከአባቱ ሲሆን፣ የእኔ ከአስተማሪ የመሆኑ ነው። ሲጋራ ማጨስ የጀመርኩት ገና ተማሪ ሳለሁ ነበር። አንድ የምወደው የሂሳብ አስተማሪ ነበር። በእርሱ ትምህርት ምንጊዜም ቢሆን አንደኛ ነበር የምወጣው በዚህ የተነሳ ምርሱ የሚወደኝ ነበር። ሳይሳካልኝ ቀረ እንጂ ምኞቴ ምን ደርሶ የሂሳብ መምህር ለመሆን ነበር። ሰነፍ ተማሪ አይወድም ከንቱ ነበር የሚለው ሲጋራ ማጨሱን ብቻ ሳይሆን አባባሉንም ጭምር ነው ወርሼ የቀረሁት። ከትከሻው ሰግደድ ብሎ ፊቱ በቁም ነገር የተቋጠረ ነበር። አንዱን ሂሳብ በተለያየ መንገድ ሰርቶ መልሱን ሲያመጣው ከፍጥነቱ የተነሳ ይደንቃል። ታዲያ የእርሱን ትምህርት ለመከታተል እንደ እርሱ ፈጣን መሆን ያስፈልጋል። አለበለዚያ ዓመቱን ሙሉ ከንቱ እየተባሉ መጨረስ ነው። እና ከስሩ ስለማልለይ ሲጋራ ጭሶ ቁራጩን ሲጥል ሳያዩኝ መልቀም ጀመርኩ። እየቆየሁም ሲጋራ ማጨስ የአዋቂነት ምልክት ስለመሰለኝ ገፋውበት። ናው ሲጋራ ጫሹን ሁሉ ቢጠይቁት እንዲህ እንዳንተ የራሱን ታሪክ በዘረዘረ ነበር። አስተማሪዎች የቀለም አባት ብቻ ሳይሆኑ የብዙ ቁም ነገሮች አባትም ናቸው። ታዲያ ልጆች አያሌ ቁም ነገሮችን ከአስተማሪዎቻቸው እንደሚማሩ ሁሉ መጥፎ ነገሮችንም ይማራሉ። ስለዚህ አስተማሪዎች ከፍተኛ ጥንቃቄ ይጠበቅባቸዋል። ምናልባት አንዳንድ ልምዶች እንኳን ቢኖሩባቸው ከተማሪዎቻቸው ተሰውረው መፈጸም አለባቸው። ሙያው ራሱ የአንዲት ሀገር መሰረት ነው። ታላላቅ ሊቃውንትን፣ እውቅ የሀገር መሪዎችን፣ የጦር አለቆችን ማግኘት የሚቻለው ከትምህርት ቤት ነው። የሚያፈሯቸውም አስተማሪዎቹ ናቸው። ጥሩ ፍሬ ለማግኘት ደግሞ በመጀመሪያ ጥሩ ዛፍ መትከል ያስፈልጋል። የወላጆች ኃላፊነት ለሁለት ለሶስት ልጆች ነው፣ የአስተማሪዎች ግን በሺ ለሚቆጠሩ ልጆች ነው። ጥሩ ስነ ምግባርና ችሎታ ያላቸው አስተማሪዎችም በተማሪዎቻቸው ችሎታና ስነ ምግባር ይመዘናል፣ በማለት ስዩም በስፋት ተነተና። በቃኝ ስዩም፣ እስከዛሬ የተበሳበስኩት ይበቃኛል ማለ በጥልቀት ሲያዳምጠው ቆይቶ ከተቀመጠበት እየተነሳ ፊቱ አሁንም እንደተቋጠረ ነው። አስራት እሳ ያሬድን ጥራ በማለት አዘዘው። አስራት ያሬድን ለመጥራት እየሮጠ ወጣ። ስዩምና ይሁንእሸት ምን ሊያደርግ ነው ብለው በዝምታ እንቅስቃሴውን ይከታተላሉ። ያሬድ አስራትን ተከትሎ ሲገባ ሊገርፋኝ ነው ብሎ እየተንቀጠቀጠ ነበር። አንተ ከንቱ፣ እኔን አይታ ሄደልህ ሲጋራ አጫሽ ሆንኩ። በል ከዛሬ ጀምሮ እንዳይልምድህ፣ እኔም አላጨስም እየምሠራውን ብለው ከኪሱ የነበረውን ሙሉ የሲጋራ ፓኬት አውጥቶ ጭብጥብጥ አድርጎ አደቀቀና ግልጥጥ ካለው የከሰል ፍም ላይ ጣለው። የትንባሆው ዱቄት እንደ ላመ ዕጣን ሽቅብ ጨሰ። በስንጥር እንጨት ቆሰቆሰው፣ ነደደ። አጋይቶ ሲጨርስ ከእንግዲህ በኋላ ሲጋራ ባጨስ ውሻ በሉኝ ሲል ማለ። ፈገግ ብሎ ወንድ ወጣህ አለችው ወይን እሸት ተደስታ ጎሽ እውነትም ወንድ ወጣህ በወይን እሸት ደንበኛ መቅሰስ እዝን ነው ተዝካር ነው የሚባለው። አለስዩምም ተደስቶ፣ ሁለቱም ያስጌዳል። ሲጋራው ዛሬ የተቀበረ ስለሆነ እዝኑ ለእርሱ ይሆናል፣ ተዝካሩ ደግሞ መጠጥ ከተውኩ የቆየው በመሆኔ ለእርሱ ይሆናል አለክፍለውም። ሲጋራውንም ሲጋራውን ማመኑን ቀበርከው እንደ ህንድ አስከሬን አቃጠልከው እንጂ ሲል ስዩም። ሶስቱም ተሳሳቁ። ሳቃቸው ግን ብዙም ሳይቆይ በትካዜ የተተካ ጻድቅ በርሄ ትዝ አለቻቸው። ክፍሎም ሚስቱን ፈልጎ ያስፈልጎ ጠይቆ አስጠይቆ ሊያገኛት ባለመቻሉ ተስፋ ቆርጦ መፈለጉንም ሆነ መጠየቁን አቆሞ ቀልጣፋ ሰራተኛ ወይን እሸት ቀጥራለት ልጆቹን በጥሩ ሁኔታ ይዛለታለች። በመጠኑም ቢሆን ከንዴቱና ከብስጭቱ በረድ ብሎ ትኩረቱን ወደ ሥራው አድርጓል። የሰርቶ አደሩ የቁጥጥር ኮሚቴ በአዲስ መልክ መጠናከር የእርሱን አእምሮ አንቅቶታል። ስዩም አክሊሉ ከውጭ ከመግባቱ ክፍሎም ሲፈልግህ ነበር፣ አለችው ወይን እሸት። ምን ነው? ምን ሆነ ይሆን ደግሞ? ምን እንደሆነ እንጃ፣ አልነገረኝም። ሳይዘገይ ወደ ክፍሎም ቤት ሄደ። በሩን አንኳኩቶ በእርጋታ ወደ ውስጥ ሲገባ ክፍሎም ቹቹን ታቅፎ ራቱን ያበላዋል። አብረት ደግሞ ካጠገቡ ተቀምጣ ትበላለች። አዝመራና ያሬድ ደግሞ ከትልቁ ጠረጴዛ ከትምህርት ቤት የተሰጣቸውን የቤት ስራ በመስራት ላይ ናቸው፣ አቀርቅረዋል። ሰራተኛዋም ሳህን ነገር ታጣጥባለች። ቤቱ በመጠኑም ቢሆን ሴት ያለበት መስሏል። ሁሉም ነገር ተረጋግቷል። ክፍሉም ልጆቹን ከእናታቸው አብልጦ ለመያዝና ለመንከባከብ ቆርጦ ተነስቷል። ጧት ተነስቶ እነርሱን ከመኝታቸው ቀስቅሶ ቁርስ አብልቶ ትላልቆቹን ወደ ትምህርት ቤት ከሸኘ በኋላ ነው ወደ ሥራው የሚሄደው። ከሥራ መልስም ወዲያ ወዲህ ሳይል በቀጥታ ወደ ቤቱ ይገባል። ልጆቹን እስኪያገኛቸው ድረስ ይቸኩላል። ዛሬም ቀደም ብሎ በመግባት ለትላልቆቹ መክሰስ አሰጥቶ ወደ ጥናት እንዲገቡ አድርጓል። ትናንሾቹን ደግሞ በጊዜ ራታቸውን አብልቶ ሊያስተኛቸው ነው። እንዲሆነው ሲያቸው ስዩምም ደስ አለው። እንደምን አልክ ስዩም አለው። ለመነሳት ሲቃጣ ልጁ አልመቸው ስላለ ከዚያው ላይ ቀረ። ስዩም በሰላምታ ጸፋውን ሰጥቶት ፈጠን ብሎ ተቀመጠ። ሕፃናቶቹን አበላልተው ካበቃ በኋላ አጣጥቦ አስተኛና እሺ ስዩም ይፈልግህ ነበር? አለው ከጎኑ እየተቀመጠ ለምንድን ነው የፈለግከኝ? በደህናህ ነው? ረበደህናዬ ነው። ከእንግዲህ ወዲያ ለአንድ ድል የተቃረብኩ ይመስለኛል፣ አለና ከጥራዝ ላይ የተቆረጡ አምስት ካርኒዎች ከኪሱ አውጥቶ ሰጠው። ስዩም ፊቱን ቁጥር አድርጎ አንድ በአንድ ካያቸው በኋላ ምንድን ነው ስህተቱ ታዲያ አለ፣ ወደ ክፍሎም ቀና ብሎ። አዲስ ነገር በማጣቱ ስህተቱ ያውስ ቀላል መሰለ። እንደምታያቸው እነዚህ አምስት ካርኒዎች እያንዳንዳቸው የሺ ብር እቃ የተገዛበትን የዋጋ ዝርዝር ይዘዋል። ይሄ ዝርዝር ሲደመርም አምስት ሺህ ብር ይሆናል። እነዚህ ካርኔዎች ደግሞ ቀሪዎች መሆናቸውን ያዝልኝ። ከበራሪው ላይ የተጻፉ የዋጋ ተመን ግን ከዚህ አራት እጥፍ ነው፣ ሀያ ሺህ ብር ማለት ነው። ፍረደኝ እንግዲህ ይቺ ሀገር እንዴት እንደምትመዘበር በዕቃ እጥረትና መጥፋት በመሳሰሉት እየተመካኘ ከስግብግብ ነጋዴዎች ጋር በመመሳጠር የአንዱን ዕቃ ዋጋ በአስር እጅ በመጨመር እንዲህ ያለ ደባ ይፈጸምበታል። አንተ ራስህ ይህን አይነቱን ጉድ ባላሳይህ ኖሮ ሰው ቢነግርህ ታምን ነበር? እነዚህን ካርኒዎች የሰጠኝ ከአንድ ከታወቀ ነጋዴ ተቀጥሮ ይሰራ የነበረ የሽያጭ ክፍል ሰራተኛ ነው። እስቲ እስቲ ቆይኝ አለ ስዩም እንደገና ካርኒዎቹን አፍጥጦ እየተመለከተ በጥንቃቄና በጥሞና ካስተዋላቸው በኋላ ሁለቱ ካርኒዎች ከአንድ ዓመት በፊት የተከናወኑ ናቸው። ሁለቱ ደግሞ ከስድስት ወራት በፊት መሆናቸው ነው። አንዱ ካርኒ ነው እንግዲህ የቅርብ ጊዜ። ይህም የሚያመለክተው የተደጋገመ እና የቆዩ ደንበኝነት ያላቸው መሆኑን ነው። የቅርብ ጊዜውን እንተውና ከአንድ ዓመት በፊት የተከናወኑትን በወቅቱ ቢሰጥህ ኖሮ እውነተኛ ተቆርቋሪ ነው ማለት እንችል ነበር። እርግጠኛ ነኝ ዛሬ የሰጠህ አንድም በጥቅም ተጋጭተው ወይም ደግሞ ግለሰቡ ከሥራ ተባሩ ይሆናል። ያም ሆነ ይህ አንተ ጥሩ ማስረጃ ያገኘህ ይመስለኛል። ይሁን እንጂ አስፋውን በጥላቻ ብቻ ለመጉዳት እንዳትነሳ መጠንቀቅ አለብህ። ሳትቸኩል ኩል እነዚህን ካርኔዎች አጥናቸው። የእርሱና የእኔ መጣላትም ሆነ መተናነቅ በስራ እንጂ በሌላ አይደለም። መዝባሪ በመሆኑ ብቻ ነው። ከዚህ በተረፈ በእርሱና እኔን የሚያጣላን የግል ጥቅም የለም። በበኩሌ ካስፋው ላይ የምፈልገው አንዳችም ነገር የለም። የሚያስተናንቀን የአገር ጉዳይ ነው። ኃላፊነቴን ለመወጣት የማደርገው መፍጨርጨር ነው። በዚህ በኩል የመጣውን ደግሞ ምንም ይሁን ምን እቀበለዋለሁ። እስከ ዛሬም ቢሆን ራሴን በብስጭት የጎዳሁትና ባለቤቴም ተማራ ከመጥፋት የደረሰችው ትንሽ መግቢያ ቀዳዳ በማጣት እንጂ፣ ያስፋውን መዝባሪነት እንኳን እኔ ሌላው ሰው አጥቶት አይደለም። መጠርጠር ብቻ ደግሞ በቂ አይደለም። ወደ ፍሬ ነገሩ ልመልስህና እነዚህን ካርኒዎች በጥንቃቄ አጥንቻቸዋለሁ። ቀኑ፣ ወሩ፣ ዓመተ ምሕረቱና የካርኒዎቹ ቁጥር አንድ ነው። ልዩነት ቢኖረው የዋጋው ጉዳይ ነው። ይኸውም የምስጢሩን ውስብስብነት አዝሎ የያዘ ነው። የሚያሰራሩ ስልትም ያለ ካርቦን የተሰራ ነው። በወቅቱ ቢሰጥ ኖሮ ላልከኝ ግለሰቡ ተቀጣሪ ሰራተኛ ስለሆነ በወቅቱ ለመስጠት አልቻለም። እኔም ቢሆን ተጠግቻ አላነጋገርኩትም ነበር። ዛሬ የሰጠኝ ግን እንዳልከው ከሥራ በመባረሩ ምክንያት ነው። አስፋው የመዘበረው ይሄ 20 ሽብር ብቻ እንዳይመስልህ፣ ወይ ዝርጥርጡ ሲወጣ ታያለህ። እነዚህን ካርኒዎች በነገው ዕለት ፎቶኮፒ አስነሱቼ ለአዲስ አበባ የሰርቶ አደር የቁጥጥር ኮሚቴ አስረክባለሁ። ከዚህ በኋላ አስፋው በቁጥጥር ስር ውሉ ሂሳብ ሲመረመር የሚጎድለውን የገንዘብ ልክ ታያለ። እንኳን ለአንተ ለእኔም ሳይገርመኝ አይቀርም። እንግዲህ ይህን የመሰለ ነገር ከጀመርክ ጥንቃቄ ማድረግ አለብህ። አስፋው ባለጌ ሰው ነው። መጥፎ ነገር ከማድረግ አይመለስም። ሆዳም ሰው ለሰው ሕይወት ደንታ የለውም። ይህን ስል ደግሞ እንድትፈራና ከዓላማህ እንድትዘናጋ አይደለም። ሳትቸኩል፣ ሳትበሳጭ በትዕግስት ጥንቃቄ በተሞላበት ሁኔታ ሥራህን እንድትሠራ ነው። አሁን አንተ እነዚህን አምስት ካርኔዎች አገኘው ብለህ ለጥብስ ያደረስከው ይመስልሃል፣ ግን ባልጠበቅከውና ባልጠረጠርከው መንገድ ነገሩ ሊከሽፍ ይችላል። እንደነገርከኝ ከሆነ የብረት ምሰሶ የሆነ ጀርባል። ስለዚህ ረጋ ብለህ እየቀደምክ በር በሩን ከዘጋ ካሰብከው ግብ መድረስ ትችላለህ። እውነቱን ልንገርህ ስራ ሳያንስህ ችኩልነት ታበዛለህ። ይሄ ችኩልነትህ ደግሞ ለብዙ አደጋዎች ያጋልጧል። ቶሎ ብለህ ደግሞ ኩርፍ ትላለህ መታገስ፣ ማስተዋል መቻል አለብ። ለማንኛውም የሀገር ጉዳይ ስለሆነ እኔም እስከ መጨረሻው ድረስ ከጎናህ አልለይም፣ በምችለው አቅም ሁሉ እረዳሃለሁ፣ ባይዞ ሲል የበለጠ ሞራል ሰጠው። አዎ የአንተ ምክርና ድጋፍ አይለኝ ብቻ፣ በተረፈ ወደ ኋላ አለለም፣ ቆርጫለሁ። ክፍሎምና አስፋው የበለጠ መተናነቅ የጀመሩት ጻድቅ እንደ ጠፋች ሰሞን ነበር። ሚስቱን ያስኮበለለበት መስሎ ነው የታየው። በዚህ ሁኔታ ላይ እንዳሉ ነው እንግዲህ ክፍሉም አምስት ካርኒዎችን ያገኘው። የካርኒዎቹ ውጤት ከምን ደረጃ ላይ ያደርሱት ይሆን?